አንድ አስደንጋጭ ምስል የማህበራዊ ሚዲያውን ከሰሞኑ እያጥለቀለቀው ሆኗል። አንዲት የኢትዮጵያ ብሔራዊ ቡድን እና የዋሳ ከተማ ክለብ ተጫዋች የሆነችው ለምለማ አስታጥቄን ለሴት ልጅ ርህራሄ በሌለው መልኩ በቡድን መሪው ተደብድባ የሚያሳይ ብዙዎችን ያስደነገጠ ምስል። ጉዳዩ ከባድ ደረጃ ላይ ደረሰም ሲሆን እኛም ይህንን አስነዋሪ ተግባር ሁኔታውንና በቦታው የተከሰተውን የተወሰደውን እርምጃ ጨምረን የምንነግራችሁም ይሆናል። ለመሆኑ ምንድን ነው የተፈጠረው? ተጫዋቿና ቡድን መሪው ምናሉ? የአሰልጣኙ ምስክርነትስ? ክለቡስ ምን ወሰነ? ሁሉንም አዘጋጅተናል። አብራችሁን እንድትቆዩም እንጋብዛለን ልሳን ሚዲያን ያግዛል ያበረታልና ሰብስክራይብ በማድረግ ቤተሰባችን እንድትሆንም ጋብዝን ወደ ሕክምና እንሄዳለን። የጸቡ ባለቤቶች የኢትዮጵያ ብሔራዊ ቡድን እንዲሁም የዋሳ ከተማ ተጫዋች የሆነችው ለምለም አስታጥቂና የቡድን መሪው አቶ ታረቀኝ ወንድሙ የጸባቸው መነሻ ደግሞ የማሊያ መስፋትና መጥበብ በመሆኑ ብዙዎችን ያነጋገረና ያስገረመ ጉዳይ ሲሆን የለምለም ቃል እንደሚያስረዳው የማደርገው ቁምጣ ስለጠፋብኝና ክለቡ የሰጠኝ ማሊያ ስለሰፋኝ ቁምጣውን ብቻውን ከማሰራ ሌላ ሁለት ማሊያ እንዲሰራልኝ ለክለባችን ቡድን መሪ ደውዬ ጠየቅኩኝ። ያኔ ብሔራዊ ቡድን ላይ አገልግሎት እየሰጠው ነበርኩም ትላለች። በራሴ ውጭ ማሰራት ስለምችል እሱም ለነገሩ ፈቃዱን ሰጥቶኝ ብሩንም ካስገባው በኋላ ከብሔራዊ ቡድን ተመልሼ ሁለት ቀናትን ልምምድ ሰርቼ ቅዳሜ ጥቅምት ተያውለት ማታ ላይ ማሊያውን ለመቀበል ወደ እሱ ክፍል ከሄድኩ በኋላ ያሰራልኝን ማሊያ በእጅ የሚሰጠኛልም ትላለች ለምለም ቀጥላ ማሊያውን ሳየው ግን ሳይዙ አሁንም በድጋሚ የቀርሞ የሰፋኛ አይነት ላርጅ መሆኑ እንደ ባለፈው ላርጅ ነው የሚል ጥያቄም፣ እኔ ግን የፈለግኩት ሚዲየም ነው በማለት እየጠየኩ ሲሆን፣ እሱ ጥሩ ቀን አላሳለፈም መሰለኝ በስሜታዊ በሆነ መንገድ ተረጋግተን እንድናውራ ላስረዳው በሞክርም፣ ውጭ ብሎ ከክፍሉ አስወጥቶ ማሊያውን ስለከው፣ ከበፊቱ የባሰ በጣም ሰፊና ረጅም በመሆኑ ከጓደኛ ጋር ማሊያውን ልንመልስለት ሄድንም ትላለች ከዛም በሩን ከአንድም ሁለት ጊዜ ስናንኳኳ ከከፈተልን በኋላ ይህ ማሊያ እንደማይሆነኝ በተረጋጋ ሁኔታ ነግሬው ይቅርብኝ ብዬ በሯ አጠገብ በሚገኘው ጠረጴዛ ላይ አስቀምጬ ልወጣለ ሲል ማሊያውን አንስቶ ከኋላዬ ወረወረብኝ ማሌን ላነሳም ዝቅ ስል ጸጉሬን ከታች ወደ ላይ ይዞ በቦክስ አፍንጫን መታኝ። ከዛ በኋላ የሆነውን ማላስታውስ የማልችልበት አይነት ጸጉሬን አለቀም ብሎ ጓደኞቼ ለማስለቀቅ እስኪሞክሩ ድረስ እንደ መታኝ መተውቅ አለበት የሚል ሀሳቧንም ሰጥታለች። ሌሎች ተጫዋቾችም በቦታው መገኘታቸውንና ከዛ በኋላም እሱ ክፍሉን ዘግቶ እንደገባና በሩን ዘግቶ እንደተቀመጠም ሌሎች ተጫዋቾች ወጌሾች፣ እንዲሁም የቡድኑ ምክትል አሰልጣኞች ጭምር ወደ ሆስፒታል እንደወሰዱኝ ህክምና። እንደ እንደተደረግልኝ ለክፉ የማይሰጥ ጉዳት እንደደረሰብኝ ይህንን አውቃለሁ ስትል የተናገረችም ሲሆን የቡድን መሪው አቶ ታረቀኝ ወንድሙ ደግሞ እንደዚህ ስል ምስክርነቱን ሰጥቷል። ከመጀመሪያው እኛ የሐዋሳ ዝግጅት ላይ ነበርን ለምለም ለብሔራዊ ቡድን ተጠርታ ሄዳ እንደነበርና ማሊያዋ። እንደጠፋባት እንዲሰራላትም እንደጠየቀችኝ እኔም ባለችኝና በላከችልኝ መሰረት ኦሜጋ ጋርመንት ሁለቱንም ማሊያ በሚዲየም ሳይዝ እንዳዘዝኩላትና እንዳሰረውላት ነበርም ማውቀው። ነገር ግን ማሊያውን ስቀበል ሳላየው በመሆኑ እንዲሁም ደግሞ ወዲያውኑ ተቀብዬ ከቦርሴ አኑሬው ይዤላት ወደ አዲስ አበባ መምጣቴን አውቃለሁ። ክስተቱ የተፈጠረ ቀን ላይ ማሊያውን ስጠኝ ብላ ደውላልኝ ነበር። እኔም ባንክ ስለነበርኩ ስመለስ ማታ ላይ እንደምንሰጣት ከነገርኳት በኋላ ስልጉን ዘግተነው ነበር ይላል አሰልጣኙ። ቀጥል ሊያደርግና በማግስቱ ጨዋታ ስለነበረብን ለቅድመ ጨዋታ ተሰብስበን ከቡድን መሪነት ባለፈ የቀድሞ ግብ ጠባቂ ስለነበርኩ የቡድኑን የበረኞች አሰልጣኝ ሁለት ስራ ደርቤ የምሰራበት ሰዓት ላይ ስለ በረኞች እየተወያየን እንዳለ አሁንም ማሌን ስትለኝ ሰጥቻት ለመመለስ ወደ ያስኩት ክፍል ወደ መኝታ ቤቴ ከሄድኩ በኋላ ማሌዋን እንደሰጧትና ማሊያው እንደማይሆናት ሚዲያም ሳይዝ እንዳልሆነም በተደጋጋሚ የነገረችኝም ቢሆን እኔ ሳልመለከት እንዳመጣሁት እና ነገሩ በስተት እንደተፈጠረ ባስረዳትም ፊቴ ላይ እንደወረወረችብኝ ግን መታወቅ አለበት። በጣም ደክሞ የነበር ዳግም መታ በሩን ደብድባ ድምጿን በከፍተኛ ሁኔታ እያሰማች ምን ላድርግልህ በሚል አይነት ማሊያውን ፊቴ ላይ ስትወረውርብኝ እጅግ በጣም ስሜታዊ ስለነበርኩኝ በጥፊ መታዋት። ነሰረች፣ ጩኸት ተፈጠረ፣ ሰውም ተሰበሰበ። ብዙዎች ቪዲዮ እስከ መቅረስም ደረሱ። ሁኔታው እጅግ በጣም አስደንጋጭና ቅጽበታዊ ነበረ። ከዛም በኋላ ነገሮቹን ትቼ ወደ ሐዋሳ ተመለስኩ የሚል ሐሳቡንም ሰጥቷል። ነገሮች እንዲህ ባለ ሁኔታ በቅጽበታዊ መንገድ የተፈጠሩ መሆኑ የገለጸም ሲሆን ነገሮች ተካረው የሐዋሳ ክለብም ከፍተኛ የሆነ እርምጃ እንደወሰደም እየተነገርም ይገኛል። ይህንን ሁሉ አንድ በአንድ የሰሞና መረጃ የደረሰው የሐዋሳ ከተማ የቡድኑ መሪ አቶ ታረቀኝ ወንድሙን በጊዜያዊነት ከስራ እየታገደም ሲሆን የቡድኑ መሪው ግን ደብዳቤ እንዳልደረሰው የክለቡን የመጨረሻው ውሳኔ ቤቱ ሆኖ እየጠበቀ እንዳለም ተነግሯል። ለተጫዋቿ ከፍተኛ የሆነ ይቅርታና የጸጸት ስሜት እንደተሰማው ነግሬያታለሁ፣ ያለው የቡድን መሪው፣ እኔም ሴት ልጃለኝ ስሜታዊ ሆኜ እጄን በማንሳቴ አጥብቄ ይቅርታዬን እጠይቃለሁ። ጥሩ ግንኙነት ነው ያለን። ከዚህ ቀደምም ምንም አይነት መጥፎ ባህሪ ያልነበራት ከእሷ ጋም ፈጽሞ ምንም አይነት ግጭት አልነበረንም እና ይቅርታዬን እንድትቀበለኝ ይቅርታ እጠይቃለን ብሏል። የኢትዮጵያ የሴት እግር ኳስ ተጫዋቾች ማህበር ድርጊቱን አውግዞ ወደ መሪው ላይ አስተዳደራዊ እርምጃ እንዲወሰድ በሕግም እንዲጠየቅ መግለጫ ማውጣቱን ልሳንም ሰምታለች። የኢትዮጵያ እግር ኳስ ፌዴሬሽን ደግሞ ሐዋሳ ከተማ ስለ ጉዳዩ አስቸኳይ ማብራሪያ እንዲሰጠውም ጠይቋል። ማሊያ ሳይዝ የደም መዘዝ አስከትሏል። ለምለም ማሊያውን ጠረጴዛ ላይ ነው ያስቀመጥኩት ከዛን ስትሆነው የወረወረብኝ የምትል ቢሆንም ውድመሪው ታረቀኝ ደግሞ ልበሰው ብላ ወረወረችብኝ ይላል። ምንም ሆነ ምን ግን የመጨረሻው አካላዊ ጥቃት መሆን አልነበረበትም ብዙዎች የሚሉት ጉዳይ ሲሆን ጥቃት ማድረስ የስሜት ውጤት ሊሆን አይገባውም፣ የሚል ሐሳብም ተነስቷል። እኛም ነገሮች በረጋና በሰከነ መንገድ ቢሆኑ እንዲህ ያለው ችግር ውስጥ ባልተገባ እያልን ለሳን ሚዲያን ያግዛል ሊያበረታልና ሰብስክራይብ በማድረግ ቤተሰባችን እንድትሆኑም ጋብዝን።